በተለያዩ ዘርፎች ከፍታን የሚያረጋግጡ ስራዎችን እየከወነች የምትገኘው ኢትዮጵያ ከሰሞኑን ኮፕ 32ን እንድታዘጋጅ በብራዚሉ የኮፕ 30 ጉባኤ ላይ ተመርጣለች። ለአየር ንብረት ለውጥ መከላከል በሰጠችው ትኩረት አረንጓዴ አሻራን ከራሷ አልፎ ለሌሎች ያስተጋባች ሀገር ጉባኤውን እንድታዘጋጅ መመረጧ ለስራው የተቸረው እውቅና መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ በሰጡት መግለጫ ተናግረዋል። ይህ ከተግባራዊ ስራ ጀምሮ የተመዘገበ ዲፕሎማሲያዊ ስኬት መሆኑንም በሚኒስቴሩ ሳምንታዊ መግለጫ ላይ አ ተረድተዋል። የአረንጓዴ አሻራ የኢትዮጵያ የአየር ንብረት ለውጥ ዲፕሎማሲ የተግባር ማሳያ ነው። ኢትዮጵያ በታዳሽ ኃይል፣ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች፣ ንጹህና አረንጓዴ ከተሞችን ለማስፋፋት የተጀመሩ ስራዎች፣ የኮሪደር ልማት፣ የወንዝ ዳርቻ ልማት፣ አኩሪ ጅምሮች ኢትዮጵያን ለዓለም አቀፉ ጉባኤ አዘጋጅነት አብቅቷታል። በሌላ በኩል ሁለተኛውን የአፍሪካ የአየር ንብረት ጉባኤ በስኬት ማስተናገዷም አፍሪካውያን ለኢትዮጵያ ሙሉ ድጋፍ እንዲሰጡ አድርጓል። በአየር ንብረት ለውጥ ዲፕሎማሲ ኢትዮጵያ ለራሷ ብቻ ሳይሆን የአፍሪካ ድምፅም ሆና በተለያዩ የዓለም መድረኮች ላይ እየሰራች ትገኛለች። እነኚህ ሁሉ ተደማምረው ጉባኤውን ለማዘጋጀት መመረጧ በቀጣይ በዲፕሎማሲ መድረክ የበለጠ ተሰሚነቷን ወደ ላቀ ደረጃ የሚያሸጋግር ይሆናል። ሌላኛው የዓለም ትኩረት በነበረው የቡድን ሀያ አባል ሀገራት ስብሰባ ላይ ተሰሚነትን የሚያሳድጉ ውይይቶች መደረጋቸውን አንስተዋል። ከዚያም ባሻገር ከራስ አልፉ የአህጉሪቱ አጀንዳ የሆኑ ጉዳዮች ከፍ ብለው እንዲደመጡ ተደርጓል። በጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር በዚህ ጉባኤ የኢትዮጵያና የአፍሪካ ወሳኝ ወቅታዊ አህጉራዊና ዓለም አቀፋዊ አጀንዳዎችና ጥቅሞች አጀንዳ የሆኑበትና ድጋፍም የተቸረበት ጉባኤ ነበር። በዚሁ ጉባኤ ወቅት ክቡር ጠቅላይ ሚኒስትራችን ከበርካታ ሀገራት መሪዎች ጋር የሁለትዮሽ ውይይቶች አድርገዋል። በእነዚህ ውይይቶች የኢትዮጵያ አጀንዳዎች ጎልተው እንዲወጡና ድጋፍ እና ትብብር እንዲቸራቸው የማድረግ ስራ፣ ልማት አጋርነትን የማጠናከር የሁለትዮሽና ቀጠናዊ አህጉራዊና ዓለም አቀፋዊ የጋራ ፍላጎቶች መግባባት የተደረሰባቸውና የተጀመሩ ትብብሮች ይበልጥ እንዲጠናከሩ ያደረጉ ውይይቶች ነበሩ። በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራው ልዑክ ከወራት በፊት በማሌዥያና ሲንጋፖር ያደረገው ጉብኝት ተከትሎ የሀገራቱ መሪዎች ባለፉት ሳምንታት በኢትዮጵያ የተለያዩ ስምምነቶች የተፈረሙበት ይፋዊ ጉብኝት አድርገዋል። በቆይታቸውም ውጤታማ ትብብሮች ተፈጥረዋል። የሰሞኑ የመሪዎች ጉብኝትም ያኔ የተጀመሩና የተፈረሙ ስምምነቶችን ይበልጥ ለማጠናከርና አዳዲስ የትብብር መስኮችን ማስፋት ላይ ያተኮረ ነው በራሱ የእነዚህ ሀገራት የእድገት ጉዞ ብዙ ልንማርበት የምንችላቸው ነገሮች እንዳሉ ያሳየ ነው በመሪዎቹ ጉብኝት ወቅት ኢትዮጵያ ከሀገራቱ ጋር በነዳጅ በታዳሽ ኃይል በግብርና በቴክኖሎጂ ሽግግር በዲጂታል ኢኮኖሚ በስራ ፈጠራ ክህሎት በሲቪል ሰርቪስ አስተዳደር በቱሪዝም በስማርት ከተማ ልማት በሌሎችም አድማሰ ሰፊ ጉዳዮች ላይ ለመተባበር ስምምነት ተደርሷል። ይህ እያደገ የመጣው ትብብር የአዲስ አበባን የዲፕሎማሲ ማዕከልነት እያረጋገጠ መቀጠሉንም አምባሳደር ነቢያት አንስተዋል። በቅርቡ ስሎቬኒያና ኮሎምቢያን ጨምሮ ሀገራት ኤምባሲዎቻቸውን በመዲናይቱ ሲከፍቱ ሌሎችም ቀጠሮ ይዘዋል። ባለፉት ጥቂት ወራት ስሎቬኒያና ኮሎምቢያ ኤምባሲዎቻቸውን አዲስ አበባ ላይ ከፍተው ቀጥታ ውክልና ከዚሁ ከመዲናችን ስራ ጀምረዋል። በቅርቡም ስሎቬኪያና ማሌዥያ እንዲሁ ኤምባሲያቸውን ከፍተው ስራ ጀምረዋል። ዛሬ ማንሳት የፈለግኩት በሰሞኑ የሲንጋፖር ጠቅላይ ሚኒስትር የአዲስ አበባ ጉብኝት ወቅት ሲንጋፖር ኤምባሲዋን በአዲስ አበባ ለመክፈት መወሰኗን ክቡር ጠቅላይ ሚኒስትራቸው በጉብኝት ወቅት አብስረዋል። ከትናንት ወዲያ ደግሞ የውጭ ጉዳይ ሚኒስትር ታችን ክቡር አምባሳደር ብርሃኑ ጸጋዬ ጋር ውይይት ያደረጉት የሄይቲ የውጭ ጉዳይ ሚኒስትር አማካሪም ይፋ እንዳደረጉት ሄይቲም በአዲስ አበባ ኤምባሲዋን ለመክፈት ወስናለች። በዜጋ ተኮር ዲፕሎማሲ ላይም የተለያዩ ስራዎች በተጠናከረ መልኩ እየተከናወኑ እንደሚገኙ በመግለጫው ተመላክቷል።